ሰላም ጤና ስጥልን። እንደምናምሽታችኋል ክቡራትና ክቡራን ተመልካቾቻችን። ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከሳት ጀምሮ ወደ እናንተ የሚደርስ ይሆናል። ከዜናዎቹ ጋር እኔ ምናስ ሽጥል አብራችሁ እቆያለሁ። አብራችሁ ነው የኢትዮጵያ ፈረስ ስፖርት አሶሴሽን የአመቱን የመክፈቻ ውድድር አካሄደ። የኢትዮጵያ ፈረስ ስፖርት አሶሲሽን የአመቱን የመፍተሻ ውድድር በሸገር ከተማ አስተዳደር በሚገኘው ቤካፈርዳ ፈርዳ ስፖርት ክለብ አካሂዷል። ውድድሩ የፈረስ ስፖርትን ለማህበረሰቡ ተደራሽ ለማድረግ በዓለም አቀፍ የውድድር ሜዳዎች ሀገርን የሚወክሉ ተተኪ ስፖርተኞችን ለማፍራት አላማ ያደረገ ውድድር መሆኑን የኢትዮጵያ ፈረስ ስፖርት አሶሲሽን ኃላፊ አቶ ዘሪሁን ቢያድግልኝ ገልጿል። አሶሲሽኑ ከቤካ ፈርዳ ስፖርት ክለብ ጋር በመተባበር የፈረስ ስፖርት መሰናክል ዝላይ ውድድርን ያካሄደ ሲሆን ውድድሩን በህፃናት ክላስ በአሜሪካ ሪሌ የቡድን ና የአዋቂ ነባር ጋላቢዎች ተካሂዷል። በውድድሩ ቤካፈርዳ ካቫሊኖ፣ ቤተ መንግስት ፍሬተርስ እና አዲስ አበባ ሶሳይቲ ስፖርት ክለብ የተሳተፉ ሲሆን በውድድሩ ከአንድ እስከ ሶስት ለወጡ ተወዳዳሪዎች አሶሲሽኑ ሽልማት አበርክቷል። በ2018 ዓ.ም የመጀመሪያ ዙር መክፈቻ ውድድር በሁለቱም ፆታ አሸናፊ ለሆኑ ተወዳዳሪዎች እንደ ደረጃቸው የሜዳሊያ የዋንጫና የገንዘብ ሽልማት ተበርክቶላቸዋል። አሶሲሽኑ በቀጣይ የፈረስ ስፖርት ውድድርን በተያዘለት መርሃ ግብር መሰረት ለማካሄድ ጠንክሮ እየሰራ እንደሚገኝም አስታውቋል። 15ኛው የአካል ጉዳቶችና መስማት የተሳናቸው ስፖርት ውድድር ህዳር 13 ይጀምራል። በአዲስ አበባ ከተማ አስተዳደር ወጣቶች ስፖርት ቢሮና በአዲስ አበባ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ አዘጋጅነት የሚካሄደው 15ኛው ከተማ አቀፍ የአካል ጉዳተኞችና መስማት የተሳናቸው ስፖርት ውድድር ቅዳሜ ህዳር 13 ይጀምራል። አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል ከህዳር 13 እስከ ህዳር 24 2018 ዓ ም በሚካሄደው በዚህ ውድድር እና ፌስቲቫል ሁሉም ክፍለ ከተሞች እንደሚሳተፉ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ዳዊት ስርፉ ተናግሯል። በሰባት የስፖርት አይነት ከ1200 በላይ አካል ጉዳተኛና መስማት የተሳናቸው ስፖርተኞች እንደሚሳተፉ የገለጹት አቶ ዳዊት በውድድሩ የተሻለ ውጤት ሊያስመዘግቡ ስፖርተኞች በሀገር አቀፍ ደረጃ በሚካሄዱ ውድድሮች የአዲስ አበባ ከተማ አስተዳደርን ወክለው እንደሚሳተፉ ተናግሯል። 15ኛው ከተማ አቀፍ የአካል ጉዳተኞችና መስማት የተሳናቸው ስፖርታዊ ውድድርና ፌስቲቫል ቅዳሜ የካ ክፍለ ከተማ በሚገኘው ስምንት ሜዳ በድምቀት እንደሚጀምርም ተመላክቷል። ኩራሳው ለዓለም ዋንጫ በማለፍ አዲስ ታሪክ ማስመዝገብ ችላለች። በካሪቢያን የምትገኘው ትንሿ የአይስላንድ ሀገር ኩራሳው ለ2026 የዓለም ዋንጫ ውድድር ማለፏን አረጋግጣለች። ለሊት ላይ በተደረገ ጨዋታ ኩራሳው ጃማይካ አቻ መላይቷን ተከትሎ ምድቡ ምንም ጨዋታ ሳትሸነፍ በማጠናቀቅ ለዓለም ዋንጫው ማለፏን አረጋግጣለች። 185 ሺ የሚጠጋ የህዝብ ቁጥር ያላት ኩራሳው ለዓለም ዋንጫ ማለፍ የቻለች ትንሿ ሀገርም በመሆን አዲስ ታሪክ ማጻፍ ችላለች። ከዚህ በፊት 350 የህዝብ ቁጥር ያላት ባላት አይስላንድ 2018 ለዓለም ዋንጫ በማለፏ ትንሽ ሀገር መሆኗ ይታወሳል። አርሰናል ከሩዋንዳ ጋር ያለውን ውል ማቋረጡ ተነግሯል። የሰሜን ለንደኑ ክለብ አርሰናል ከሩዋንዳ ቱሪዝም ቦርድ ጋር ያለውን የስፖንሰርሺፕ ስምምነት ሰኔ ላይ እንደሚጠናቀቅ አስታውቋል። መድፈኞቹ ከቪዚት ሩዋንዳ ጋር የስምንት ዓመታት የዘለቀ የእጀታ ላይ ስፖንሰርሺፕ ስምምነት የነበራቸው ሲሆን አርሰናል ከስፖንሰርሺፕ ስምምነቱ 10 ሚሊዮን ዶላር ማግኘቱም ተገልጿል። አርሰናል ከሩዋንዳ ጋር ባለው ስምምነት ምክንያት ከደጋፊዎቹ በርካታ ተቃውሞች ይቀርቡበት እንደነበር የሚታወቅ ሲሆን ከዚህ በኋላ ስምምነታቸውም እንደሚቋረጥ ተመላክቷል። ካይ ሃቨርትስ ጉዳቱ እንዳገረሸበት ተነግሯል። ወደ ሜዳ ለመመለስ ተቃርቦ የነበረው የመድፈኞቹ የፊት መስመር ተጫዋች ካይ ሀቨርትስ ጉዳቱ በድጋሜ እንዳገረሸበት ተነግሯል። ስለ ሀቨርትስ ጉዳት አስተያየታቸውን የሰጡት የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ጁሊያን ሌግስማን ሀቨርትስ መጠነኛ ጉዳት አጋጥሞታልም ብሏል። ከሀቨርትስ በቀጣይ ፈረንጆቹ አዲስ አመት ከመግባቱ በፊት ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ሲገለጽ፣ ሀቨርትስ በውድድር አመቱ መጀመሪያ ባጋጠመው የጉልበት ጉዳት ምክንያት ቀዶ ጥገና አድርጎ እንደነበርም ይታወሳል። የሴቶች የአውሮፓ ቻምፒየንስ ሊግ ጨዋታዎችን ምሽት ይከናወናሉ። የአራተኛ ዙር የሴቶች የአውሮፓ ቻምፒየንስ ሊግ ጨዋታዎችን ምሽት ሲከናወኑ አርሰናል ምሽት አምስት ሰዓት በሜዳው ሪያል ማድሪድን የሚጋብዘበት ጨዋታ ተጠባቂ ይሆናል። በሰባ ነጥቦች አምስተኛ ደረጃ ላይ የሚገኙት ሪያል ማድሪዶች ወደ ለንደን በማቅናት ካለፉት ሶስት ጨዋታዎች በአንዱ ብቻ ድል ማድረግ የቻለውን አርሰናል የሚገጥሙም ይሆናል። ከሪቃዎች በኋላ በሚጀምረው ጨዋታ ማንቸስተር ዩናይትድ ወደ ጀርመን በማቅናት ወልስበርግን ሲገጥም ዩናይትድ ያለፉትን ሶስት ተከታታይ ጨዋታዎች በማሸነፍ በዘጠኝ ነጥቦች ሶስተኛ ደረጃ ላይ ሲቀመጥ ካለፉ ሶስት ጨዋታዎች በሁለቱ ድል ማድረግ የቻሉት ወልስበርጎች በሜዳቸው ወሳኝ ጨዋታቸውን ያከናውናሉ። በሌሎች ጨዋታው ዩቬንቱስ ኦሎምፒክ ሊሆኑ ሲገጥም የፖርቹጋሉ ክለብ ቤኔፊካ ወደ ፈረንሳይ በማቅናት ፓሪስን የሚገጥም ይሆናል። ክቡራትና ክቡራን ተመልካቾቻችን ለምሽት የያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው፣ መልካም ምሽት